እያገዛችሁ በጋራ እንድንሰራ እንፈልጋለን። አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው፣ ተስፍሽ ያውቃል፣ ኪሎ በዝቶ አንድ ኪሎ እላፊ ሆኖ ለአንድ ኪሎ ሬሷ አንድ ኪሎ እላፊ መጥቷል ተብሎ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬኗችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነኛ ምን ጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን፣ ወንድሞች ሩታ እህታችን ናት። አንተም ወንድማችን። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብሩ። ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብረሽ ሀያ አራት ሰዓት እንደ ቬንቲሌተር እየተሽከረከሩ ነው። ይሄንን ብር የሚያመጡ አምስት መቶ ድርታው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታዩ። ብዙዎች ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳሪ ጋር ነው የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኗቸው የአንደኛ ከጎናቸው እቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ለና ፍሬያቸውን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ሕመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚያ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታዩ። አብርሽ እንደዚህ ምንለው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገረ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች ምንናገራቸው እንጂ ማቲ ነገር ኮ እኔ ማቲያው ነገ ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም እንጀራ ገዝቷል ለራሳችሁ አድርጉ ጉሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስለአንተ ስለተደረገ ለምን እንቀናለን ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም ገባ ካብርሽ ከሌላ እንግል እንዳታዩ ስለዚህ ያን ለዛ ለመናገር ነው ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሶስት መቶ ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው እነዚህ ልጆች እናቶቻቸው ይመጣሉ ብለውን የሚጠብቋቸው እስቲ አሁን እንኳን ሄዳችሁ ጎብኗቸው አብርሽ ከጎናችን ሁኑ እናንተም እንደ አንድ ዩቱበር ዩቱባቸው ያድጋል እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው ከእግዚአብሔር በታች አይደለ ፎሎ ያደርጉታል ቪዲዮም እንትን ሲል ኮመንት ሼርም የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ሀይ ለምን ነው እንጂ ከሌላ እንግል አብርሽ እንዳትወስደው አመሰግናመስይ ውስጥህን የምታውቀው አንተነህ ልብህን የምታውቀው አንተነህ ትክክለኛ ቦታ አይኖርህ ጥላቻ አይኖርህ፣ የምታውቀው አንተንም። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር ምኛ ችግር የለብንም። ምን አገባል ግን፣ ስለ እህቶቻችን ነው አሁንም የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይ ፎቅ ታች ስትል የነበረች የመዳም ቅመም ነች። አብዳ በመቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ መሲ ነች ያነሳቻት። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄ ይሄ ወረቀት ላሳይህ፣ ወይ ከና ኢትዮጵያ ፓስፖርት እንትኗ ማለት ነው። እች ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል የዚህ መታወቂያ ባለቤት ነጭ ትባላለች። አራት ሆስፒታል ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦረዲ እግሯ ታስሮ ማለት ነው እች ልጅ ማለት ነው። መታወቂያ ያለው ዶክሜንቱ ያለው ይኸው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላቸው። እች ልጅ አሁን ፈላጊ የላትም። ኦረዲ አብዳለች። ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አደለም። በዚህ ደረጃ ወይ ከነሱ ጥቅም አግኝተን አደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቱበር አደለን እንደ ሌላው በዩቱብን በምንም ተጠቅመን አደለም። ስራችንም ቆልፈን ሱቃችንም ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ሶ ይሄ ነገር ነው የሚያናድደንም እንትን የሚለንን እንጂ አብርሽ ለምን እንጠላሃለን? ሩታን ለምንም እንጠላታለን? ምን አደረገችን? አልሰደበችም አልደረሰችብን ከአንደበቷ ክፉ ቃል አልወጣ ከአንተ ጋር ከመሳ ከመጫወት ውጪ አንተን ከሷ ጋር ከመሳ ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን እንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ የዚች ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ አንቀበላትም አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ ቤተሰብ አልፈልግሽም ነው ያላት እዚህ ሚዲያ ላይ አምስት ሺህ ሰው እያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ፣ አሁን ትረዳናለህ ብለን ትረዳኛለህ። በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አደለክ። ለአንተ ጥላቻ አደለን። ግን በቃ የሆነ ሰዓት ከናትና እናደድከን። ግን የሆነ ፊሊተር ቀይር ነው ይናገር እሱ ደግሞ ራሱ ይናገር ራሱ ይናገርና ራሱ ይናገር ደግሞ ተስፍ ችግሩ ንስታል። ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይህን በማለታችን እንትን ከሆነ ችግር የለውም፣ እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋርም ከአንድ ሺህ ምናምን በላይ ሰው አለ በየቤቱ ብዙ ሰዎች ያላችሁእና ከአብርሽ ጋር የሚገናኝን ሀሳብን እና የማይገናኙ ነውን ሀሳብ ልዩነት እሺ፣ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገርን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። ሰው እሷ አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር ድሎ ሰጣለው። ማይክ ያንተ ነው። ወ በመጀመሪያ የተናገራችሁትን ነገር፣ የሁላችሁን ሀሳብ ተምቻ ያለውን አሁን ለምሳሌ መሲ ስል የምትባለዋ ከመጀመሪያ ጀምሮ ያወራሽበት፣ ገና ስገባ ያወራሽበት መንገድ እና አሁን ስታስረጅም በስነስርዓት ስሜን የሰራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት፣ በአጠቃላይ ወደ ሀሳቡን ትጠቀልለው ማለት ነው። መጀመሪያ ያወራሽበት መንገድ ትክክል አልነበረም አለ። ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታግዟቸው ትችላላችሁ። ይህን ከእግዚአብሔር ነው የምታገኙት ማለት ይመስለኝም። እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የሚፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አታደርጉትን? አሁን ለምሳሌ መጀመሪያ ገብተህ